ሄዳለሁ እኔ ሄዳለሁ። ምን ቀረኝ ብዬ እቀመጣለሁ? ሂድ የሚለው ቃል ካፍ እስኪ ወጣ ምን አስጠበቀኝ? ለቅቄ ልውጣ። ኧረ ፉገራ ምናምን ታርፋለህ እንዴ? ሰው ፉገራ ምናምን ታርፋለህ? አዎ አርፋለሁ። ኧረ ጭስ ነሽ አባ አዎ ትገርማለህ ኧረ ትገርማለህ የመጨረሻ እኔ እዚህ አንድ ስድስት ወር ብቀመጥ ትበሱኛላችሁ አይቀርም አስቸጋሪ ነገር ነው ጓደኞች ሁሉ ተቸግረዋለሁ ከአሁኑ ሲነግሩኛ፣ ብዙ ችግር እኮ ነው ያለው። ማን ያውቃል? ፊዚካ እንደዚህ አይቶኝ እንደ ችግር አለበት ብሎ ማን ይረዳኛል? የሁላችንን የሚወስጥ ችግር የሚያውቅ እግዚአብሔር ብቻ ነው። ትለቀዋለህ? አትለቀውም? ትለቀዋለህ? አትለቀውም? እሺ እሺ

ስንት ዓመት ስንት ዓመት ተጫወትክበት? ነው ላሽ በል። ምንድን ነው ላሽ? አላውቅም አራዳ ቋንቋ አላውቅም። አታርፍ እኔ አላርፍማ። እና አርፋችሁ አርፋችሁ እዚህ ደረሳችሁ። አይገርምም አይገርምህም? ማረፍ እንደዚህ ነው። የመጪ የመጨረሻ ማለት ነው። የመጪ ነው። አታርፍም ማለት እንግዲህ ይኸው እንደዚህ መላቅጥ አምባሩ የጠፋ፣ ይኸው ዝብርቅርቁ የወጣ። ማ ማነው የማያርፈው? ምን እያደረጋችሁ ትኖራችሁ? ምን ያላረግ ነው አለ። ታስጭሱታላችሁ ብዙ፣ ታስቅሙታላችሁ ብዙ። እንኳን አያጨስም ሽሻ ጋንጃ አይወስድም አይነፋም። ቋንቋው እዚህ ሀገር አይነፋም። ይነፋል ነው አሉ። ምን አይነቱ ጎማ ነበር የሚነፋው? በቃ ላሽ በል ላሽ በል ላሽ በል አቦ፣ ላሽ አታውቅም። ላሽ ሆኖ ላሽ ይባላል። የሚጠጣ ነው አይደለም። ምንም የሚጠጣ አይደለም፣ የሚበላ አይደለም፣ የሚጨስ አይደለም። በቃ ነቲንግ ነው፣ ነቲንግ ነው። እንደዚያው ነው፣ ላሽ ነው። እንደዚያው እንደዚህ አይነት ምንድን ነው ምንድን ነው የሚሰራው? እሱ ሰራተኛ ነው። ምንድን ነው? ጉድ! ይገርማል። በጣም ጎበዝ ሰራተኛ ነው። ስንት ዓመት ነው ከያዛችሁ? አረ በጣም ብዙ ነው። ምን አደረጋችሁ? ምን ያላረግነው አለ? ፉገራ ምናምን ታርፋለን። እንደ ሰውዬ ፉገራ ምናምን ታርፋለን። ጭስ ነሻባ ትገርማለህ ስታስፈራ፣ እንደዚህ ሲያዩ ምናምን ታስፈራለህ። ምኑ እንዲሁ ስትታይ ምናምን ታስፈራለህ። እረ በጣም ነው የምትደብረን እኛ አትመቸንም። የመጨረሻ እ የሆነ እንዴት ብዬ ልንገርህ አትመቸንም። ስምነው ከያዛችሁት አ ከያዛችሁ የት ነው ያዛችሁት? እዛ ቀበና ምናምን ነው፣ ቀበና ነው ያዛችሁት። ይሄን ትቆርጣላችሁ። አረ ባክቶ እንዴ ለምን ይቆርጣል? ይሄ ምንድን ነው? የምን ጉድሩ ነው ታዲያ ይሄ? ተዘጋ ሁላችሁ በኢየሱስ ክርስቶስ ስም በስላሴ ስም በስላሴ ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን፣ ወደ ሲኦል እንገባለን፣ ወደ ሲኦል እንገባለን፣ ቶሎ። አይ ጉድሩ ተነስ፣ ጉድሩ እናርፋለን እየተባለ፣ በቃ እረፍት ጠፋ፣ ሰላም ጠፋ፣ የውስጥ የመረጋጋት ጸጋ ጠፋ። ተነሳ አንተ አራፊ ምን ነው? ለምን አለቀስ? ምን ያስለቅሳል ማለት ነው? ምን እያንክም? አስራ ስምንት ሰይጣኖች ይዘዋል። ምንድን ነው ይሄ እንደዚህ አይነት ነገር? ይሄ እኮ አሽሽ የሚወስዱ ሰዎች ምልክት ነው። መናፍስቱን የሚመሩ ሰዎች ምልክት ሆኗል። እንደዚህ አይነት አካሄዶች ዲያብሎስ በየዘመኑ የሚያመጣቸው የፋሽን ገጽታዎች ናቸው። በዚሁ ልክ ደግሞ የሚሰፍሩትን መንፈሶች እንደዚሁ ግራም የሚያጋቡና የሕይወት ባለቤትነትን የሚከለክሉ ናቸው። ለራስ እኮ አልወድክም እኮ ዝም ብሎ ሰፍሮብሃል። ብዙ ሰይጣን ይህን አትቆርጠውም፣ ምን ያደርግልሃል? እንደዚህ ደስ ይለኛል ብሎ ነገር አለ እንዴ? እንዲሉ እንዴት ደስ ይልሃል? ይሄ ተንዘላዘለ ነገር እንዴት ደስ ይላል? እኮ ታዲያ ሰይጣን ነዋ ደስ ያለው፣ አስራ ስምንት ሰይጣን ነው። ቀበና ነው የያዙሽ። በቃ ከዛ አታርፍም? ሆይ ላሾ ነው ለላሾ ነው የሚለው ላሽበል ምናምን የሚል ሰይጣን የያዘው። እንደዚህ ያደግንበት የተወለድንበት ቦታ እንዲነ ቋንቋ ስለምንጠቀምበት ይሆናል። ምን ሰይጣኑ ነው እንጂ አብሮ የሚጠቀመው። ከእንግዲህ አልጠቀምም፣ ከእንግዲህ አልጠቀምም ኖ እንዲህ አይነት ነገር መጽሐፍ ቅዱስ ይከለክላል በጣም ነው እና የዘመኑ ፋሽን ሆኖ ለሌላው ምሳሌ በሚሆንበት ጊዜ የሚያዩ ሰይጣኑ እንዲህ አይነቱን ነገር በሚያዩበት ጊዜ የራሱ የሆነውን ሲያይ እየተጨመረ ነው የሚመጣው መልበርታ ማነው ስም ከየት ነው የመጣው እኔ የምኖረው ጣልያን ነው እዚህ ሚስት ያለች ያለች እዚህ ለእዛ ነው የመጣሁት። እንዲህ በለው። ይሄ ደንበኛ ውቃቢዎች ሲነሱ እነሱ ለሚያሳዩት ሞዴል ይሆናል። ሲጨፍር ማለት ነው። እና የዛር ምልክቶች ናቸው። ይሄን በደንብ እሺ፣ እስቲ ቁጭ ባሉ ናውደ የሚገርም ነው። እንዴት ነው? ምን ምንድን ነው? ባክ ይህኛው የተቆረጥኩት ጸጉሬ ነው። ከኔ ጋር ለረጅም ዓመት የነበረ ነው። እንደገና ደግሞ እነዚህ መድኃኒቶች ናቸው። አባ ሁል ጊዜ ለረጅም ጊዜ የሚጠቀማቸው ምን ታደረገዋል? እነዚህ ይሄኛው በአፍ የሚወሰድ ነው። ምክንያቱም ያፈነኛል፣ አንዳንድ ጊዜ መተንፈስ ቸገራለሁ እና ከሆስፒታል ሰጥቶ ነበረ። ይሄኛው የአይን መድኃኒት ነው። ከአስር ዓመት በላይ ተጠቀሚያለሁ። አገር ቤትም እያለሁ እዚህም ስደት ላይ እያለሁ በየቀኑ እጠቀማለሁ፣ ቢያንስ ለአስር ዓመት ይሄኛውን እንደገና ሌላ፣ ይሄ ደግሞ ለመተንፈስ የሚረዳኝ ነው። ቸገር ነበረ ለመተንፈስ ማለት ነው። ከአንድ ወር በፊት ሆስፒታል ሶስት ቀን ተኝቼ ነበረ። ስራ ቦታ ላይ ያለው መስራት አልቻልኩም ነበር። ቤቱ እንደዚህ ይዞርብኝ እንደዚህ እንደ ይንቀሳቀስብኝ ነበረ። እና በዛ ሆስፒታል ገብቼ ለሶስት ቀን ቆይቼ ነበር። በሀያ 20 ኦገስት ቀጠሮ ነበረኝ። ያን ቀጠሮ አሳልፌ እርስዎ እንደሚመጡት ስለማ እንዳጋጣሚ እዚህ ሀገር ነበርኩኝ በዛው ወደዚህ መጣሁ። ሆስፒታል ግን ይነግሩኝ የነበረው ትንሽ አስጊ ነበረ፣ ትንሽ መስራት የማልችልበት ለወደፊት ምናምን አይነት ሁኔታ እንዳለ ነበር የነገሩኝ። አሁን ግን ያው እግዚአብሔር ይመስገን ጠዋት ላይ መጥቼ በረከትን አግኝቻለሁ እና እግዚአብሔር ይመስገን። እስቲ ይህንን ጸጉሮቹን አሳያቸው በደንብ ከላይ ያለው የአእምሮ ላይ የተሸከመው ድሪቶውን ነው እንዳለ የገፈፈው። ታዲያ እንደዚህ መሪ የሆነውን ጠላት ውስጥ ገብቶ አእምሮንና ህሊናን የሚያዛባውን በጤናው ላይ እንከን የሚፈጥረውን ነገር ማስወገድ ኃጢአት ነው። አሁን እኮ ኃጢአት እየሆነ ነው። ወንጀል እየሆነ ነው። አስማት እየሆነ ነው። ጥንቆላ እየሆነ ነው። በክርስቶስ ስም የሚኖሩ የማያምኑ ሌላ ክርስቶስ ያላቸው፣ በድንግል ስም እየኖሩ ሌላ ድንግል ያላቸው፣ በቅዱሳን መላእክት ስም እየኖሩ ጽዋ እየጠጡ ሌላ መላእክት ያሏቸው አሉ። የትኛው እንደሆነ ግን አይታወቅም። እና ይሄ ከሰው ህይወት ጋር መፋለም ወንጀል የሆነበት ዘመን ላይ ደርሰናል። ትልቅ ወንጀል የሆነበት ሰውን ማስተካከል ወንጀል ነው በአሁኑ ዘመን በተለይ ለእኛ ህዝብ ወንጀል ነው። ለእኛ ህዝብ በጣም አዝያል እና አይገርምህም? እስቲ ይኸው በደንብ ውስጥ ናባ ተቆርጬ ከወጣሁኝ በኋላ ሳየው ለረጅም አመት እኔ ጋር የነበረ አይመስለኝም። ግን ከመምጣቴ በፊት ግን እውነት ለመናገር ጸጉሬን በጣም ነበረ ሙሉ። ከመሬት ተነስቼ ቢያንስ በዚህ በ12 አመቶች ውስጥ ሁለት ጊዜ ብቻ ነው ጸጉሬን የተቆረጠው እና አሁን ሳየው ግን ከኔ ጋርም የነበረ አይመስለኝም። ከአንተ ጋር የኖረ አይመስልም በፍጹም አባ። ምን ቀፈፈህ ወይስ እንደው በቃ ይሄን ነበር የተሸከምኩት ነው? እንዴት ነው አለ ይሁት እስቲ አባይ ምኑ ያምራል? አባይ ምናልባት በረዶ ሲመጣ ይከላከላል ብለ ነበር። አራው ብዙ ነው፣ አገር ቤት እያለሁም ነበረ እንደዚህ አይደል? አዎ አባይ የሚገርም ነው። አሁን እኮ ራሱ እንዲህ ስታየው ምንድነው? ነው እኮ ትርጉሙ ምንድነው? ይሄ በንጹህ አእምሮ ስታዩት እኮ ራሱ አስቸጋሪ ነገር ነው እንዲህ አይነት ይሄ ድሪቶ ነገር ነው። ድሮ ያበደ ሰው ምልክት ነው። እኛ እውቀን ያበድ ነው። እና አሁን ደግሞ እኮ ይገርማል። እንደዚህ ክርክም ሲል ይሄ ያለበት አይመስልም። ራሱ እኮ ወጋየ ሆነ ጸጉሩ ራሱ ማለት ናፍቆት ነበረ ራሱ ጸጉሩ ማለት ነው። መልካም የሆነ ባህሪን ለመላበስ ጸጉሩ ራሱ በናፍቆት ውስጥ ነበረ። አሁን እንግዲህ አንተ ብቻ ሳይሆን እራስህም ጸጉርህም ነው ደስ ያለው። በልበርታ ይሄ የሚነፋው ነገር አሁን አንድ ደረስ ይላል። አሁን ምንም አይሰማኝም። እንደዚህ ማለት ጠዋት ስወጣ አንዳንድ ጊዜ እንትን ይለኛል። በጣም በሚያፈንኝ ሰዓት ነው እነዛኞቹን የሚነስኩት ስፍሬዎቹን የምጠቀማች እና በጣም እቸገር ነበር። ግን አባ እንደዚህ አትሰግድም አትጸልም። እንግዲህ እሺ በሉ ይሄን እንግዲህ ወዴት እንደምትጥለው አላቅም። ደግሞ የአንተ ሰይጣኖች አታርፍም አት ምንድነው ደግሞ የሚለው አራዳ፣ በጣም በጣም ዝም ብሎ አራዳ ነገር ነው የሚናገር እንጃ በማለት እኔ በተወለድኩበት አካባቢ የምንጠቀማቸው ቋንቋዎች ስለሆኑ እኔ ከእነዚህ አይነት ነገር የሆነ በፍጹም አይመስለኝ። ይመበራለ ከሱ የመነጨ አይመስለን እኔ በፍጹም በፍጹም በርታ በርታ፣ ለህዝቡ ምን መልክት አለ? ለህዝቡ እንግዲህ ፋሽን መከተል በራሱ ምንድን ነው፣ ጥቅሙስ ምንድን ነው፣ ጉዳቱስ ምንድን ነው? አሁን ከአንተ አንጻር ስታየው ምናልባት እንደኔ ከሆነ ባለማወቅ ነው እና ምን እንደነበረ ፋሽን ሲሆን ሌላ ችግር ነበር ማለት ነው። ስለዚህ ሁላችንም እንደ እግዚአብሔር ፈቃድ እንደዚህን ነገሮች ብናቆማቸውና ባንከተላቸው እላለን። እርሱም እግዚአብሔር ያገልግሎች ዘመኖን ይባርክልን አባታችን። ኦኬ ከዓይኔ ልጀምርላችሁ። ገና የሀይ ስኩል ተማሪ እያለሁ ነው። ዓይኔማ ወይም የጀመረኝ በአለርጂክስም ያልሄድኩበት ሆስፒታል የለም። በጣም የሚያስደንቀው ነገር አይኔም መርፌ ተወግቼ አውቃለሁ። መድኃኒቱን ተዉት ያለው ሰርጉጭ መድኃኒት የለም። አንድ ኢትዮጵያ ውስጥ አለ የሚባል ስፔሻሊስት በረጅም ጊዜ ቀጠሮ በኋላ አግኝቼ ቦታ ሄጄ የአይኔ ሽፋ ሽፍቶ አለ አይደለ? እሱ ላይ መርፌ ተወግቼ አውቃለሁ። ሁለቱንም አይኔ መድኃኒት በየቀኑ ነበር መወስደው አሁን ግን አባጋ ስዊዘርላንድ ዙሪ ከተማ ከዳንኩ በኋላ ምንም የሚሰማኝ ነገር የለም። ከዛ ሁላ ስቅ የተገላጊ ያሉ ሌላው ሁለተኛው የሚያፍነኝ የነበረ ነገር ነበረ ለረጅም ጊዜ ማፈን ስላችሁ እንዴት ብዬ ልንገራችሁ። ካላ እንደፋደፈኝ አይተወኝም። ሆስፒታል ሄጄ ኦክሲጂን ካልተገጠመልኝ አይተወኝም። መጨረሻ ላይ ቅድመ ህክምና ላባ ያሳዩቸው ስፕሬዎች ነበሩ እነሱን ለረጅም ጊዜ ይጠቀም ነበረ አሁን ግን እሳቸው ዙሪ መጥቼ ከዳንኩኝ በኋላ ምንም አይነት ምንም ምንም ምንም ፈጽሞ ምንም ነገር የሚሰማኝ የለም በስነ ስርዓት ተነፍሳለሁ በስነ ስርዓት ሄዳለሁ በስነ ስርዓት እራምዳለሁ ከመምጣቴ ዙሪ ከመምጣቴ በፊት ከሁለት ወር በፊት ስራ አቁሜ ነበረ ታምሜ፣ ማለት ለሰው ለመንገር በሚቸግር መልኩ ስራ ቦታ ላይ የምሰራበትን ኮምፒውተሩን ሰይ ኮምፒውተሩ ይንቀሳቀስብኛል። የምንነዳቸው ማሽኖች አሉ። ማሽኖቹን ስነዳ ቤቱ ይዞርብኛል። ከዛ አልፎ መራመድ የምቸገርበት ወቅት ነበረ። ስራመድ፣ ልክ አንድ በጣም የሰከረ ሰው አላደለ፣ እየተንገዳገድኩ ነበር የምሄደው። ከዛ አልፎ እንደገና ሆስፒታል ውስጥ እግሬን እንደዚህ አድርጌ መሄድ አልችልም ነበረ። አሁን እንደዚህ እንደምትመለከቱት ይህ ማለት እነሱ እንደሚሉኝ ከሆነ በሀያ ኦገስት ባለፈው እንደነገርኳቸው ላባ በሀያ ኦገስት ቀጠሮ ብሄድ ኖሮ ዛሬ እኔ ጣፋንታ ወይ ዊልቸር ላይ መቀመጥ ነበረ። አለበለዚያም እዚህ ላይ የሚገጠም የአንገት እንትን ይገባልኝ ነበረ። አለበለዚያም ደግሞ ያው የአልጋ ቁራኛ ነበር የምሆነው፣ እንደነሱ አባባል። ዛሬ ግን ድን ያለው እግዚአብሔር ይመስገን። በአብዛኛው ለወጣቶች ብዙ በ እንደኔ እኔ ችግር የሚያጋጥማችሁ በብዙ አይነት መልኩ የምጠይቁኛላችሁ፣ እውነት እንጸልይ። ሌላ አይደለም መድኃኒቱ። እኔ ምርመራ ስገባ ሰላም እለኪ ሳልል አልገባም ነበረ። ወደ መምርመሪያ ማሽኖች ስጥ ማለት በምርመራው ሁኔታ ይህ ዘመን ያፈራቸው የተባሉ ብዙ የቴክኖሎጂ መሳሪያዎችን ያልገባውበት የለም ከግሬ እስከ ጭንቅላቴ ማለት ነው። ግን ስገባ ሰላም ለኪ ብዬ ነበር የምገበው። ዶክተር ጋር ሲሄድ ሰላም ለኪ ብዬ ነበር ሄደው። ግን ሳላውቀው ለእኔ ዋጋ ሰጡኛልና ሁላችሁም ተጠቀሙበት ትልቅ መሳሪያ ነው። አአ ተደስቼ ተደስቼ ነው አባ ብዙ ወጣቶች እ አባ እንደኔ በቅርበት የማገኛቸው ጓደኞች ሁሉ ተቸግረዋለሁ እኮ አሁን እስኪ ነግሮኝ ብዙ ችግር እኮ ነው ያለው ማን ያውቃል እኔን ፊዚካሊ እንደዚህ አይቶኝ እንደ እኔ ችግር አለበት ብሎ ማን ይረዳኛል የሁላችንን የሚወስድ ችግር እኮ የሚያውቅ እግዚአብሔር ብቻ ነው እኔ ዛሬ እዚህ ጋር ስለነገርኩት ነው አባ ዝማችን እኮ ተቸግረዋለሁ አባ እውነት ተቸግሯል። እኔ አሁኑ የሚቆጨኝ ነገር ሕዝባችን እንዴት እንደሚድን ነው አባ። በእውነት ተቸግረን ትምህርቴን አቆምኩኝ። እንደዚህ የሚያዩኝ ሰው አይረዳኝም። ምመሚን ማን ያምንኛል? አይኔ ኖርማል ነው አባ፣ ከመቅላት ውጭ ግን የማየ ነበረው ጉም ነው እና ግራ ይገባኝ ነበረ። እንኳን ለእኔ አልፎ ኖርዌይ አገር እራሱ ያልሄድኩበት እንትን አልነበረም አባ። አይገባቸውም። አሁን ሌላው አይገባውም የመንፈስን አደጋ አዎ፣ አባ እነሱ የሚሉት ምንድን ነው ሲላቸው፣ አይኑ ቫይረስ ገብተዋል። ለመጨረሻ ደረጃ ኖርዌይ ስታፋንገር የሚባል ከተማ አንድ ስፔሻሊስት ዶክተር የሚባሉ ከረጅም ዓመት ጥበቃ በኋላ የሚገኛለ፣ ለእኔ ግን በአጭር ጊዜ ያገኘውና ቀጠሮን ሄድኩኝ። ሲሄድ ምን አለኝ? መጨረሻ ለየ በተደጋጋሚ ሲወስዱኝ እነሱ ጋር ቫይረስ ገብቶብሃል፣ ማዳን አልችልም አለኝ። ተመልከቱ፣ ግን እግዚአብሔር ግን ዛሬ አድኖናል። ሆነ ትምህርታቸውን አሁን በእሱ ስቅበታለን እንዳሾፈ፣ አሾፈንበታለን። እግዚአብሔር ይመስገና። ጆሮውን ተበስቷል ሄደ እኔ እዚህ አንድ ስድስት ወር ብቀመጥ ትበሱኛላችሁ፣ አይቀርም። አስቸጋሪ ነገር ነው። ስንት አመት ነው የያዝከው? ክንድ አመት ሰለስት አመት። የት ነው የያዝከው? መተማ መተማ። የያዝከው በሶስት አመት ነው ያስበሳው። ጆሮው አልደለም ቆይቷል ከበሳ የሴት ነው የወንድ ነው ጆሮ ብሱ ይሄ ጆሮ የሚበሳው የሴት ነው የወንድ ብስ ነው የሴት ነው በዚህ ጋ ይሄ ወርቅ ነው ብር ነው ሰይጣን ሰይጣን ወርቅ ብሩር እዩ ዝም ብሩር። እሺ አሁን የወንድ ሴት ነው ማለት ነው። ስንት ዓመት ነው ከያዝከው? ሰለስት ሰለስት ዓመት ሶስት ዓመት። የወንድ ሴት አደረግከው። መልተንበርከ ተዘጋች። ዋጥና ውጣ። ከሰውነት ውስጥ ቱንበር ውጣ። ስንት ናችሁ? ክንዴ አንድ አንድ ሰይጣ። እሺ በቃ ብለው ውጣ ይሄ ምልክት ነው። ምልክቱ የቱ ነው? ይሄ መበሳቱ ነው። አ የቱ ነው ምልክቱ? አምጣ። ምልክቱ የት ነው? እንታይ ምልክት ምንድን ነው? ያዝከው? እግሩን ያዝከው? እስቲ በትግርኛ ተዛረበው። በኢየሱስ ክርስቶስ በኢየሱስ ክርስቶስ ስም በስላሴ ስም በስላሴ ስም በስላሴ ስም በአቡና አረጋዊ ስም በአቡና አረጋዊ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ